መናፍቃን በመጽሐፍ ቅዱስ ውስጥ ያለ ቃል ግን መናገርም መጥቀስ የሚፈሩት ቃል፣ መዝሙረ ዳዊት ምዕራፍ 34 ቁጥር 7 የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። የያዕቆብ መልእክት ምዕራፍ 2 ቁጥር 26 ላይ የሚገኝ ቃል ነው፣ ከነብስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ይላል ከስራ የተለየ እምነት የሞተ ነው ይላል። የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ አንተን የሚቀበል እኔን ይቀበላል እኔን ነቢይም በነቢይ ስም የሚቀበል ደግሞ የነቢይ ዋጋ ይወስዳል። ጻቅ ጻድቅንም ደግሞ በጻድቅ ስም የሚቀበል የጻድቅን ዋጋ ይወስድ ይልና እዚህ ጋር ምን ይላል መሰለህ? መጨረሻው ላይ በእነዚህ ከታናናሾቹ ቀዝቃዛ ውሃን እንኳን የሚያጠጣ ዋጋ አይጠፋበትም ይላል። አብታብ ይሄንን መናገር አይደለም፣ መዝማትም አይባልም። ያዕቆብ መልእክት ምዕራፍ 5 ቁጥር 16 የጻድቅ ሰው ጸሎት ኃይልን ያደርጋል፣ ፀሐይን ያቆማል ልሞትን ያስነሳል ከጠላት ዲያብሎስ ነብሳችን ይነጥቃል ባዶውን ማድጋ በዘይት ይመላል። አንድ ምዕራፍ ብቻ ያለው ክፍላ የይሁዳ መልእክት እሺ፣ ቁጥር ሶስት ላይ ለቅዱሳን ፈጽሞ አንድ ጊዜ ስለተሰጠች ሃይማኖት ትጋደሉ ዘንድ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ ነው። የያዕቆብ መልእክት ላይ ምዕራፍ ሁለት ቁጥር 14 ላይ ነው ወንድሞቹ እምነት አለኝ የሚል ትናግን የሌለው ሰው ቢኖር ምን ይጠቅመዋል እምነቱስ ያድነዋልን የሉቃስ ወንጌል ምዕራፍ አንድ ከቁጥር 48 ላይ ይገኛል እኔ ትውልድ ነይ ብፅዕት እልሻለሁ እንደ አባቶቼ ስምሽና ክብራለሁ እኔም ትውልድ ነኝ ብፅዕት እልሻለሁ እንደ አባቶቼ ስምሽና ከብራለሁ። መናፍቃን በመጽሐፍ ቅዱስ ውስጥ ያለ ቃል ግን መናገርም መጥቀስ የሚፈሩት ቃል፣ መዝሙር ዳዊት ምዕራፍ 34 ቁጥር 7፣ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸዋል ይላል። የያዕቆብ መልእክት ምዕራፍ 2 ቁጥር 26 ላይ የሚገኝ ቃል ነው ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ይላል ከስራ የተለየ እምነት የቦተን ይላል የማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ አንተን የሚቀበል እኔን ይቀበል እኔን ይቀበላል እኔን የሚቀበል ደግሞ የላከኝን ይቀበላል ይላል ነቢይም በነቢይ ስም የሚቀበል ደግሞ የነቢይ ዋጋ ይወስዳል ጻድቅ ጻድቅንም ደግሞ በጻድቅ ስም የሚቀበል የጻድቅን ዋጋ ይወስድ ይልና እዚህ ጋር ምን